አሁን ማን እንደታመመ አልነገር ነግሮኛል። የሞታ ሰውን ጠየቅ አብዋ አብዋና የሞተ ሰውን ጠይቅ፣ ቶሎ ብለህ እንዴት ነው የሚዘላድድ? የሞተ ሰውን እንዴት ነው የሚጠየቅ? የሞተ ሰው የማን ታሞ ነው?

አሁን ማን እንደታመመም አልነገረ ነግሮኛል። የሞተ ሰው እንጠይቅ ናሩ ይዘን ወይ አዘነ ወይስ ምንድን ነው? በሽተኛ ነው የሚጠይቁት፣ በሽተኛ እንጂ በሽተኛ ይዘን ና እንጠይቁ። ያን አናቴን ታርሱት ቆል በሽተኛ የሞተ ሰው ያል በሽተኛ ነው የሚባል እና ተጣማ ተጣማመሰው ተበሽታ ተያዘው፣ በሞቱ አይቀርም ደግሞ አውቀህ አንተም ደግሞ አውቀህ እሱ ዘንድ የሞተ ሰው ልንጠይቅም

ያአስረሳምችደግሞ የመታኝ የረሳሁት እንዳይመስልሽ በእንትን አልክ። ግን እህል ነገር ቀምሰን ወጣ ፈጣለት። ትናንትማ ማሳየል ሂድ እንትን ብለህ አገኘህ፣ ምን አገኘህ? በድንች ወጥ አድርጋ በእንጀር አድርጋ በሳ አድርጋ እሱን ታገኛ። በቃ ማለፊያ ምሳ አግኝተሀል፣ ማለፊያ ቁርስ አግኝተሀል።

በኋላ መጣሁ። ሰደው የት ነው የምሄድ? አበባዋ ጋር አላልክም? እ እ እረሳቸው ነው እንጂ እንግዲህ ለነገሩ አንተ ትሻላለህ ታባትህ አሁን ብርቁ ማን ደፍሮ ጋ ነው የምንሄድ? እሱ ልንጠይቅ ነው የምንሄድ። ኧረ ተው ብርቁ፣ ኧረ እባክህ እባክህን ነ እባክህን አትጠጣህ። ደግሞ እንደገና ስመላለስ መዋል አልፈልግም። ሞላ ሰው ለግ ማን ማን ሳትሰክር ነው በኋላ ትጠጣልህ እጠምልህ ሌላ ጉዳይ፣ እንት ሚስት እንዳትገባ። አይ አልጠጥም። እንደዚህ ስልክ እንደዚህ ጊዜ፣ አሁን ደግሞ የልጅ ሚስት መታ እንድጠይቀኝ ብሏል። እና በሽታ መጠየቅማ ጥሩ ንጥትን። የአንተ ሚስት ብርቁ፣ እናንተን እንጠይቋ። እንግዲህ አብረን ተው ብርቁ፣ ተው ተው ተው እያልኩ ተው ተው። ስማ ተው ልቁማስ ትልቅ ሰው ምን ስማ፣ ብርቁ፣ አረ ተው እባክህ። ላሳል ከምሶ እንዴት እንግዲህ የኔንም ጸባይ እንደተበለሽ ያ ብዙ ነገር እያሰብኩ ነው። ባይሙሪ እና ለአንተ ስል ነው ሁሉ ነገር ማረገ ይህን ነው። በሰላም እንድትሄድ ብዬ ነው። ከሄድክ በኋላ ከሄድክ በኋላ ሌላ ሰው ስለምሆን ያዘላለም አልረዳኝ አለ።

ን በሽታ ቤት ሲወሰድ ሰው ጋር እንጀራ ሳይቀመስ ይሄዳል። ለአንተ በየኔ መከራ ያለው አንተ ደግሞ እዚህ ታላግጥብኛለህ። ብርቁ እስኪ ዘላለም ጋር ሄደን ደግሞ ዘላለምን ደግሞ እስኪ ይሞክራለሁ ምን እንደሚለኝ ይሰማዋለሁ። እ ነው እ ነው ዘላለም አብረን እንድንጠየቀ ብሎኛል። አሁን መልሰህ ገብተህ ሞልተህ ተው። አምጣሱ፣ አምጣሱ ልጅ ሆይ፣ ሂድ መልሰህ ይዘው ሞልተህ ይዘው ነው ይውላ አይነት ነገር ነው።

ሚስትህንም ትጠራትና አብረን ነው። አንተ ጉዞ የነው ነው ሁኖ ነጭ ያለው አዎ። እና በሽታ ከሆነማ ትጠይቀዋለህ እንጂ። አይ ሂድና፣ እሺ። እና ሚስትህንም ትጠራታለህ። እ ልጥራት አይ እስኪ ቆይ እንግዲህ ዘላለም ጋር ሂጅ እስኪ ዘላለምን ደግሞ ላናግረውና እሷንም አንተንም ይዤ በሄድ ነው የሚሻል። ዘላለም አብሮን ከሄደሽ ካለ እሱንም ይዤው በሄድ ጥሩ ነው። እንደዛ ነው ሚሽ እንጂ ይሄ ሰውዬ እንጂ በቀላሉ የሚለቀቀኝም አለ እንዲያው ይነሳ አበለዋለሁ፣ ተጥቷለሁ፣ እጠይቀዋለሁም። እግዚአብሔር በሽታን ጠጠያቆ ይላል ብለኛል። እውነትን እኮ ነው፣ እውነትን ነው፣ እውነትን ነው

ፈልገኝ ነው በዚህ በኩል ነው። ሰው ዘንድ እንሄዳለን፣ ሰው ዘንድ እንሄዳለን፣ ሰው ዘንድ እንሄዳለን ብሎኛል ሲለኝ ጊዜ የታመመ ሰው ታላ አብረን እንድንጠይቅ አራስ ነው ወይ የምትጠይቅ አራስ ነገር ነው የምትጠይቅ ማን

ኧረ እውነትህን? እንደው ተልብህ ነው? ግን አሁን ማንደፍሮ ቤት ይዘህ ልትደር ነው? ያውልህ ዘላለም ማንደፍሮ ቤት ሚስት ሚስት ትሰጥቻለሁ። ይውል ደግሞ እመልስለታለሁ፣ ሙሉ አድርጌ፣ ሙሉ ሙሉ አድርጌ። ይሄ ልጅ እኮ አንተ ተሽላህ እንኳን ብትነግረው እንጂ እንዴት ያለ ነገር ነው?

ጠላትህ ቢራብ አብለው፣ ጠላትህ ቢጠማ አጠጣው። ከዛም በኋላ እሳት ይሆንበታል። ሰው ምን ያውቃል ሰው ምን ያውቃል ምን አገባው አታ ብርቁ ያዙ ምን ሰው ምን አገባው ዘላለም ምን አገባው ሰው ምን አገባው ምን ያገባው አልሰው እሱንም ቢሆን ጠጣ እሺ ሞልቶ ተርፎ እንዳፈለገህ ጠጣው ሞልቻ መልቻ እኔ አብልቻ አጠጥቼ ነው ስራዬን የምሰራ ዝም ብዬ አይደለም እኔ። አታውቀኝም ማለት ነው። እኔ የደከመ ሰው አልመታም። በደንብ አድርጌ አበላዋለሁ፣ በደንብ አድርጌ አጠጣዋለሁ። እንደውም እየተጠራጠረ የሚመጣ እንዴት ቤቱ ላይ ደጁ መመላለስ ጀምር፣ ምን ፈልጎ ነው ሌላ ነገር አስቧል ብሎ ነው የበርቆም ሚስት አዲስ ሚስቷ መጣ ትጠይቀኝ ብሏል። ጨረሻው ተኝቶም ታሞ ተኝቶም ከመጣ ካልጠየቀችኝ፣ ይህች የውጭ አገሯ የውጭ አገሯ

አንተ ማ አታውቅኝም? ይኸውልህ፣ ጠላቴን እያበላሁህ እያጠጣሁህ ከተነሳ በኋላ ያው ተደብቄ አልመጣሁም። ዘላለም ተደብቄ አልመጣሁም። የእንወቅ ታሞ ተነሳ በኋላ ተገጥማው ነው እና አሁን ታስታምመው ፈልገ ነው አስታምሜ አስነሳው አይደል? ባንደ ፍሮ ላጠኑ አንተ እየተሸከም ግዬ እህል ከምታስነሳው እሷ ስለምንትስ ተቀይለ ነገሩ እሷን ስለሚያዘ እሷ ምን ምን አገባህ? አንተ የሚያገባኝ ጉዳይ አለኝ። ሰው ሲነግሩት አይሰማም። ከዚህ ሰው እየጋር እኮ ጉዳይ አለኝ። አገር ምድሩ አገር ምድሩ አገር ምድሩ ስለተንቀጠቀጠ እኔ መንቀጥቀጥ አለብኝ

እስቲ አንጀቱ ይራራ። አንጀቱ ሳኛው ሆነ አላ አማን። ለዚህ አንተ ትሰፍራለህ። ምንድን ነው ታርሳለህ? ማርም እያስቆረጥኩ ነው ማር እያስቆረጥኩ እንግዲህ ነው ነው ደግሞ አንተ ነው ልጅ ጨምራህ አንተ ያኛ ልጅ ይሄንን ልጅ እውነት እዚህ ሰፈር አይታችሁ ማታውቁትም። እሑድ ነው የምታይው። ሰማኸኝ? ሰው ይደክመዋል የሚባለው ደግሞ ሌላ ሰው። ምን ሰው ታሞ ነው። የሰውዬ ብዬሽ ነው። ተዘርዘር ስንት ስራ እኔ ይሄን ሰውዬ ተከታትያዋለሁ። ለማየት አበቃል። እርም ብሎ እርም ብሎ እዚህ ሰፈር እንዳይደርስ፣ እዚህ ሰፈር አይደል አገር ለቆ ነው የሚጠፋ ይሄ ልጅ። ብቻ ይሄድልኝ፣ ይሄ ልጅ ይሄድልኝ። ገና ሚስቱን እንዳስጠይቀው አይደል ሚስት መጣ። እንዳታብላት ልጄን እስክልከው ድረስ አታውቅኝም ማለት ነው አታውቀኝም ማለት ነው። ዘላለም እኔ አንተ አታውቀኝ ምን እንድትሆኝ እናት እንደው ባላውቅ ይሻለኛል። አሁንስ ባላውቅ እንደው ከላይ ከላይ ነው ማለት ነው ስንቀራረብ ይኖር ባላውቅ ይሻለኛል። ከላይ ከላይ ነው ስን ስናወራ ይኖር እ በል ትድ በልሽ። አህ ታዲያ ታልኩ አይቀር እንዳልለት ከብቶችህንም እንዳልለት እ ከብቱንም እንዳልለት ያለፍን ነገር ሁሉ ሰጥ

አሞት ካለ ላኒ እንደ ወይድ ታፋልኝ ብለዋል። ለማየት ያበቃ በል በል አይዙ በርታ። እንዲያነሰው ነው ወይ ብለህ ለዛን ጊዜ ምን እንደምትለኝ ለማየት ያበቃኝ። በርታ ይሄን ወቅ በርታ፣ ቀጥል። አብረኛ አትሄድም፣ አትሄድም።

አትዋረድ ሲልህ ይጠላኛል ብዬ ገና እኔ እኔ እኔ ከኔ ጋር ከተጣላ ደግሞ ማንጋ ይቀርባል። አትመኝ ይውል አንተ ጋር ነው ወይ ምን ምን ምን

ይሄ ልጄ ይኸውልህ አውሮፕላን ውስጥ እስኪገባ ድረስ ነው። አልኩህ እኮ ዘላለም አትደጋግምብኝ። ይህን ሰውዬ ለምንድን ለምን እያልክ ይሄን የማደርገው ነገር ግራ አይግባህ። በቀጥታ ይኸውልህ ልጄ አውሮፕላን ውስጥ እስኪገባ ድረስ ነው። ሌላ ነገር በቃ ደጋግማ አትጠይቀኝ። ምን ልታረግ ነው ንገረኝ። ከዛ በኋላ አይዘላለም